ገድለ ጊዮርጊስ ምዕራፍ አንድ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አምነን የጌታችን ኢየሱስ ክርስቶስ ረድኤት አጋዥ አድርገን የጌታችን ኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማዕትነት እስከወጣበት ጊዜ ድረስ በአባቱና በእናቱ አገር በሀገሩም ሁሉ ያደረገውን ታምራት እንጽፋለን። ጸሎቱ በረከቱ ከመላው ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የእግዚአብሔር ልጆች፣ የክርስቲያን ወገኖች ወይ የየብስና የባህር ፀሐይ፣ የተርሴስና የቤሩት ኮከብ፣ የፋርስና የለዳ ፀሐይ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን ቅዱስ ጊዮርጊስን ጥንተ ሙላዱን እነግራችሁ ዘንድ ስሙ የገላትያ አውራጃ የምትሆን በእንቆራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዚያ በሚባል ወር በ23 ቀን ሰማዕትነትን የፈጸመውን የኃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን፣ የአባቱንና የእናቱን አገር፣ የወገኑን ደግነት፣ የተጋለውን ጽናት፣ ስለ እርሷ መከራ የተቀበልባት መንግሥተ ሰማያትን ማግኘቱን፣ በየሀገሩ በየመንደሩ በጌታችን በኢየሱስ ክርስቶስ ተአምራት እና ድንቅ ድንቅ ሥራ ሲሠራ መኖሩ ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከ318 አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብር የአያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማዕታት አለቃቸው ኃያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርበት የሰማቱን የቅዱስ ጊዮርጊስን ብዙ ገሉን ልንነግራችሁ ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራ ዘንድ በስጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቡናው በነደደችበት በነደረችበት ጊዜ ፈርሃ እግዚአብሔርን በሰውነት ባደረ ጊዜ በንጹሕ ልብ በታላቅ ትዕግሥት በብዙ ትጋት የክርስቶስን መከራ መስቀሉን ይሸከም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔር ዘንድ የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት ሠላሳ ስድሳ መቶ እጥፍ ክብር የምታሰጥ ፍሬ ሃይማኖት ይህች ናት። እርሱ በፈቃዱ ብቻ ብዙ ገንዘቡን፣ ወንዶችና ሴቶች አገልጋዮችን፣ ያለውን ሀብቱን ተላ ደስታውን ሁሉ ንቆ በህገ ልቡና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና ነው። ስለዚህ ቁርጥ ቃል በመናገር ኢየሱስ ክርስቶስ ከአንተ በፊት ከነበሩ ከአንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስልህ የለም ያለው ይህ ቅዱስ ጊዮርጊስ በቀን ታዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራት ለመፈጸም ሁልጊዜ በትጋት ትሩፋትን ይሰራ ነበር። ይልቁንም እግዚአብሔር የሚወደውን ይሰራ ነበር። ነፍስን ከሚጎዱ አሳቦች ሁሉ እየራቀ የዚህን ዓለም ከንቱ ስራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ስራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ አያል ሰማት ብፁዕ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራውያን ያይደለ በአበሬና ያለው ክርስቶስ ያለበትን ሰማያዊውን አገር ሹ ፈልጉ ያለውን አስቦ ሰማያዊ ስራን መረጠ። ይህ የከበረ የተመረጠ በእውነት ንጹሕ የሆነ አያል ቅዱስ ጊዮርጊስ የአባቱን ሹመት የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጣን ዓለምን ብዕሉንም እንወዳለን በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱ ግን የስጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ሃያል ጊዮርጊስ በልቡናው መርምሮ ሕሊናውን ገዛ፣ ሰማዊ ተስፋውንም መረጠ። ስለዚህ የምድር ነገሥታት ያዘጋጀለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድ አላሸንፈችውም ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮ እግዚአብሔርን የቀና ሐሳቡን ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውን ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና፣ ፈሪያ እግዚአብሔርም ተጠብቀው ነበርና በሥራው ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። እራሱ ወዶ ስራውን አፋጠነ። መናፍቃን መከራ በሚያጠኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገሥታትንም ድል ነስቶ ለዘላለም የማይጠፋ ክልል የመንግሥተ ሰማያትን ክብርና ልዕልና ከታመነ ወዳጁ ከንጹሐ ባሕርይ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖሩባቸው በእነዚህ በሰዋቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛ እግዚአብሔር የሰጠውን ክብር እናልልና እንነግራችኋለን። የጊዮርጊስን ዜና እነግራችሁ ዘንድ ሕሊናዬ ግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉን ቅዱስ ጊዮርጊስ ክብር እነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችን ኢየሱስ ክርስቶስ በማላ ቃሉን ያጸናለት ይሄ ነው። እንዲህ ሲል እኔ በራሴ በቸር አባቴ በመንፈስ ቅዱስ እምላለሁ፣ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ፣ እንዲሁም በሰማዕትነት ማይበር መካከል ለዘላለሙ አንተን የሚመስል የሚተካከለ የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ፣ የልዑል እግዚአብሔር ወዳጅ ትባላለህ። ወንድሞቼ፣ እኔ ግን አሁን የገናናውን፣ የታላቁን፣ የሃያሉን የብርቱውን ኮከብ ስራ ከጥንት ጀምሮ ልነግራችሁ እፈራለሁ። ክብሩን ለመናገር የአእምሮዬን ህጸጽ የህሊናዬን ደካማነት እኔ ያውቀዋለሁና የከበረችውን ገድሉን ከፍ ያለችውን ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃነ ሬቱን ይልክልኝ ዘንድ በትዕግሥት እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከኃያሉ ከጊዮርጊስ ከአማረው ገድሉና ከተሰጠው ክብሩ በጥቂቱ ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምሳሌ ኃይልን ይሰጠው ዘንድ የኃያሉን የጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩት ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳው አንደበቴ ከደካማው ህሊናዬ እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ ነግራችሁ ዘንድ አይምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቦና በእግዚአብሔር ላይ ያለውን የቀና ሃይማኖት፣ የጸናችውን ተስፋውን፣ ተንኮል የሌለበትን ፍቅሩን፣ ለሰው ሁሉ ያለውን ርኅራኄውን ታናሽ ታላቅም ቢሆን ከፍጥሯን ሁሉ ጋር ያለውን የዋህነቱን፣ ቸርነቱን፣ የአንደበቱን ልዝብነት፣ ትዕግስቱን፣ የዚህን ዓለም ክብር መናቁን፣ ተጋድሎ መውደዱን፣ የነፍሱን ደስታ፣ የልቡን ጽናት፣ ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን፣ በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ዳዊት በመዝሙር እንደተናገረ፣ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችን በኢየሱስ ክርስቶስ ስም የተቀበላቸውን መከራዎች ሁሉ በጥቂቱ የሚገልጥላችሁ እንዲህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩ ብፁዓዊ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው፤ እንዲህ ሲል ከእኔ ጋር መከራን የተቀበላችሁ እናንተ አባቴ ከእኔ ጋር አስቀድሞ መንግስትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግስትን አዘጋጅችላችኋለሁ። በመንግሥተ ሰማይ ክብሬን ተወርሳ አላችሁ የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሶ ዘንድ የተናቁ ሆኑ። የሚያመጡበትን መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችውን ልቦናውን አላጣመም። ስለ ፍጹም ትዕግሥቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክሊልን የማያልፍ ክብርን አዘጋጀለት። እነሆ ነገራችንን ከዚህ አደረስን። እንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽድቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ኃያል ፈቃዱን ያሸነፈ ነው። ይህ ዋጋው የበዛ እንቆባይሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽድቅ ፀሐይ ነው።